ክብር ለጌታ ይሁን። 2009 ዓ.ም ተመረ ጀምሮ ባለገራጅ ነበርኩኝ ሰራተኞች ብዙ ሰራተኞች ነበሩኝ ሌሊትና ቀን ነበር የምሰራው በኋላ ነገሮች ሁሉ ክሎዝ ዘጠኝ ላይ በግብር ምክንያት ገራጅ ነበረ ተዘጋ ከዘጋ በኋላ ኮልስ ዘጠኝ በኋላ ነው ፈተናው የመጣው ማለት ነው በፊት በየቀኑ በመኪና መዝናኛ ቦታ በየሳምንቱ ብር እንደፈለኩ መበተን ነበርና ኮልስ ዘጠኝ በኋላ ግን ነገሮች ሁሉ እንዳልሆነ ወዳልሆነ አቅጣጫ ጋራጁ ከተዘጋ በኋላ ወደ ውጭ ለመውጣትም ወደ ዱባይ ቻርጅ የሚባል ሀገር ብር ላክ ብሎላ ብር ላክኩኝ ኮቪድ ገባር ሞተባልና ተዘጋ ተባል እሱ አልሆነ። ሞት እስክመኝ ድረስ ማለት ክብር ለጌታ ይሁን። ከመስከረም በኋላ ስቲል እዚህ እስኪመጣ ድረስ ስራ የለም። ዝግኑ ብዙ አገልጋዮች፣ ታዋቂ አገልጋዮች ይጃል። ግማሹ በጨው ይላል፣ ግማሹ በዘይት ይላል፣ ግማሹ ገዝታ ውስጥ፣ ግማሹ ምናም። ገንዘብ በሙሉ ያለ ገንዘብ በሙሉ በሙሉ ነው እንዳለ ጊዜ ባዶን ያስቀሩት። ጌታ ግን እዚህ ቤታ አለ። የሆነ ሰው እንዲህ አወራና አንዳንድ ነገር እንዲህ፣ ለምን መገናኛ ሃያ ሁለት ጎላጎል ጋ እንደዚህ አላንት የሚባል ነብይ ነው አለ ይላል። እኔ አላቅም። እዛ በጥቆማ በጥቆማ ያው ሮብ ከዚህ እንዲሄድኩ ተደወለ ማታ። እና አንድ የሆነ ባለ ጋራጅ አለ የራሱ ማሽኖች ያሉት ትገባለህ ወይ ተባል። እንዴ እገባለሁ። ሼር ትገባለህ? አዎ፣ እገባለሁ። አገናኙኝ አልኩ። ሐሙስ ሄድኩኝ። ሐሙስ ተነጋገር። በቃ ያገኘን ወጪ እናወጣለን ሼር እንሰራለን አለ ቅዳሜ ቀን ተደወልና ከናዝሬት አላቀው አያቀኝ ሙሉ ስፖንዳ ተሳቢ ቻንሲ ማስረዘም ስድስቱን ሰባት ሜትር ተኩል ማድረግ ስፖንዳ በአዲስ ስፖንዳ በአዲስ ደብላክስል ማድረግ ስራ አለኝ አለ ሁለት መቶ ሀምሳ ሺህ የእጅ ክፈል እቃውን አንተ ግዛ አልኩት ሁለት መቶ ልክፈል አለኝ እሺ ሰኞ ከሰዓት በኋላ ደግሞ አንዱ ደወለና ደብላክስል አድርግልኝ ብሎ ደግሞ ድጋሜ ደግሞ ሌላ ተሳቢ ደግሞ መጣ ክብር ለጌታ ይሁን አሁን ሌላም አንድ ሎቤድ ረጅም 12 ሜትር ወደ ቲሞኒ ይቀየራል፣ ወደ ተሳቢ ማለት እሱ ራሴ ነው የምሰራው። እሱ ደግሞ ትሰራልኝ ያለ እሱ ወደ 300 ሺህ ብር ነው። ከዚህ በኋላ የሚቆም ነገር የለም። ክብር ለኢየሱስ ይሆን። እግዚአብሔር ይችላል። እግዚአብሔር እዚህ ቤት አለ። ምንም እዚህ ቤት ውስጥ የሚሸቃቀጥ ነገር የለም። እና እግዚአብሔር ይህንን ሰው ስለሰጠን እግዚአብሔርን አክብሩልኝ። እግዚአብሔር አለ። ሀሌሉያ። ስሜ ሰይፉ ባላለሁ። ወደዚህ ስፍራ የሚመጣው ሰው ጠቆሙኝ ነው የመጣሁት። በስራ ዓለም ረጅም ዓመት ነው የሰራሁት ከ1986 ዓ ም ጀምሮ የአምስት ልጆች አባት ነኝ። ክብር ለጌታ ይሁን። ላሳጥረውና ከ2009 ዓ ም ጀምሮ ባለገራጅ ነበርኩኝ። ብዙ ደንበኞች ነበሩኝ። 40 መኪና፣ 50 መኪና ያላቸው ደንበኞች ነበሩኝ ሰራተኞች ብዙ ሰራተኞች ነበሩኝ። ሌሊትና ቀን ነበር የምሰራው። ሁለት መኪና አለኝ፣ የእግር አንድ ደግሞ እቃ ማመላለስበት ተሳቢዎችን እየገዛው እያደስኩ የሚሸጣለው እና በጉባኤ መሀል እያስነሳ ጌታ አንተ አገልጋይ ነው ይላል። እኔ ደግሞ ማገልገል የሚባል ነገር ሰርቼ ነው በገንዘቤ እንጂ የማገለግለው እንዴት ቀ ጊዜ ለምሰጣለሁ እል ነበር። እና ብር ዝም ብዬ ነው የምበት ነው። በኋላ ነገሮች ሁሉ ል 29 ላይ በግብር ምክንያት ገራጅ ነበረ ተዘጋ። ከተዘጋ በኋላ ከ29 በኋላ ነው ፈተናው መጣው ማለት ነው። በፊት በየቀኑ በመኪና መዝናኛ ቦታ በየሳምንቱ በቀሜር ነው ብር እንደፈለኩ መበተን ነበር እና ከሁለት ዘጠኝ በኋላ ግን ነገሮች ሁሉ እንዳልሆነ ወዳልሆነ አቅጣጫ ሄዱ። ገራጁም ከተዘጋ በኋላ ወደ ውጭ ለመውጣትም ወደ ዱባይ ቻርጃ የሚባል ሀገር ብር ላክ ብሎላ ብር ላኩኝ። ኮቪድ ገባድ ሞ ተባልና ተዘጋ ተባል ብር ላ ከፍዬ ነበር እሱም አልሆነ ሞት እስክመኝ ድረስ ማለት ነው። ክብር ለጌታ ይሁን። እኔ ጆሮቸውን ቆንጭ ያስተማርኳቸው ብየዳ እነሱ ገራጅ ከፍተው እኔን ለመስጠት ስራ ለመስጠት ለመቅጠር ማለት ነው፣ እኔን ኮንትራክት ለመስጠት እንዴት እንደሚያደርጋቸው። የሰው ፊት ማየት በጣም ከባድ ነው እና ያን ደግሞ ህይወት ደግሞ እኔ አላውቀውም ጭራሽ። በቃ ሄዳለሁ፣ ገንዘብ ይከለክሉኛል፣ እሰራለሁ። እኔም አውቃቸው ህጻናት የሚባሉ ልጆች ናቸው። እና ስራውን የሰራሁት መስከረም ላይ ነው። ከመስከረም በኋላ ስቲል እዚህ እስኪመጣ ድረስ ስራ የለም ዝግ ነው። ብዙ አገልጋዮች ታዋቂ አገልጋዮች ሄጃለሁ፣ ደብረዘይት ሄጃለሁ ግማሹ በጨው ይላል፣ ግማሹ በዘይት ይላል፣ ግማሹ ጌጽታ ውስጥ ግማሹ ምናምን ገንዘብ በሙሉ ያለ ገንዘብ በሙሉ በሙሉ ነው እንዳለ ኪሴ ባዱን ያስቀሩት። ጌታ ግን እዚህ ቤት አለ። እግዚአብሔር ይባረክ። እና በቃ ነገሮቹ እንዳልሆነ እንዳልሆነ ሆኖ በኋላ ከስድስት ወር በኋላ እንግዲህ ባለቤቴ እኔ ቤት ቤቱ ስድስት ወር ስቀመጥ ምግብ አለ፣ ክብር ለጌታ ይሁን። ከየት ነው የሚመጣው ብዬ ደግሞ ጠይቃለሁ። ለካስ የስጦታ የተሰጣትን የአንገቷን ወርቅ አውጥታ፣ የጆሮዋን ወርቅ አውጥታ፣ የጣቷን ወርቅ አውጥታ ለካስ እየሸጠች ነው። ለካስ ለእኔ ሰዓት ነግረኝ ይህን ነገር የምታደርገው ለማንም አትነግርም። እና መጨረሻ የሆነ ሰዓት ላይ እሷም የሆነ ቦታ ጸሎት ሄዳለች፣ እኔም ቤት ውስጥ ነበር። ልጆች ትምህርት ቤት ሄደዋል። ቤት ዝም ብዬ ሳጸዳዳ አጋጣሚ የሆነ ቃል አነሳ ስል የዱቄት እቃ ቁጭ ብለዋል። እና እዛ ከሱ በታች ነበር እሱ ላነሳው ስል ቀለለኝ። ምንድን ነው ብዬ ስል ሳ ከፍቶ ባዶ ፍርዶ ዱቄት ደግሞ ማስቀመጫ እሱንም ሳየው ባዶ ነው ብዬ መሶቡን ስከፍት ከመሶቡን ባዶ ነው። ዘይቱ ጋር ሳይ ዘይቱን ባዶ ነው። በቃ ነገሮች ሁሉ ቤት ውስጥ አንድ ነገር ምንም ነገር የሚባል ነገር የለም። ምን እዩንኩ ነው ብዬ አጋጣሚ ጎረቤቶች ጠሩኝና ሰባተኛ ህንፃ ላይ ውሃ ይልን ይሉኝና እላይ ስወጣ ልክ እንደ ሰው ራስን ወርውር ከዚህ ላይ ይለኛል እና ራስን ወርውር ምን አለ አሁን ልጆች ማስተማር እንደዚህ እንትን ካላልክ እንደዚህ ማድረግ ካልቻል ቤት ባዶ ከሆነ በቃ እንደዚህ ያሳየኛል። ወረታች በቃ ራስን ወረታች ብትወረውር በአንድ ፀጥ ነው የምትለው። አይሻልም ከዚህ ኑሮ ምናምን በስነ ስርዓት ነው የሚናገረኝ እና በጌታ በየስኩር ስብት ችል ምናም ሆነ ወረድኩ። ና ጸለይ የሆነ ሰው እንዲህ አወራ፣ አንዳንድ ነገር እንዲህ ለምን መገናኛ ሀያ ሁለት ጎላጎል ጋ እንደዚህ አላንትዬ የሚባል ነብይ ነው አለ ይላል። እኔ አላውቅም። እዛ በጥቆማ በጥቆማ ያው ሮብለታ 15 ቀን እዚህ የነበራችሁ ሰዎች ካያችሁ እዛ ጋር ነበርኩኝ። እዛ ጠገሌ ነበርኩኝና ትንቢት በጣም ስለሰለቸኝ፣ ትንቢት የሚባል ነገር በጣም ስለሰለቸኝ፣ ትሄዳለህ፣ ትሄዳለህ፣ ትሰፋለህ። አንድ ቦታ ጭራሽ 80 ሚሊዮን ብር ባንክ ውስጥ ግባ ብሎ እንቅልፌን ሁሉ ስንት ቀን ነሳኝ። እኔ እንኳን 80 ሚሊዮን ብር 80 ሺ ብር የሌለኝ ልጅ 80 ሚሊዮን ብር ባንክ ገብቷ ሲል እኔ ጧጧ እያልኩ ገባው እያሉ ካካሉ በኋላ መጣው እንደውም አይታችሁኝ ከሆነ አላውቅም። እየደበረኝ ነው ማለት ስሜ ሲጠራም ራሱ በቃ ደንዝዣ ያለው ማለት ምንድን ኪሴ ውስጥ የነበረው ሰላሳ ብሮ ባይዘ እና ምንድን ነው በቃ ስራም የለም ምንም። አሁን ከዛ ብመለስ እርግጠኛ ነኝ ምንም ነገር የለ። ጌታ ምስክሬ ነው። እዛ በቃ ጌታ ተናገረ። እንደውም እሱ ላይ ያለው ችግር እዚህ ውስጥ ያላችሁት ራሱ ሩቡ ቢደርስባችሁ ራሳችሁን ታጠፉ ነበር። ስብከቱ ደግሞ በእሳት ውስጥ ባለፍክ ጊዜ አያቃጥልህም ምናምን የሚል ነገር እና ያ ስብከት ነው በእንትኑ አያሰምጥህም። በጣም እና ተች እያደረገኝ ነበር። በኋላ ስሜት ተጠራ። ከዛ የአባቴ ስም፣ ከዛ የልጄ የቃል ኪዳን ስም፣ ከዛ የባለቤቴ አዎ፣ የፀሐይ ስም እሷን መታለች። የባለቤቴ እህትናት ከአረብ ሀገር የመጣች በአንተ ላይ በባለቤት ባሰገረች ላይ በፀሐይ ላይ የተሰራ መሳሪያ ፈርሷል። ጌታ ተናገረ። ይሄ ሳምንት ሳያልቅ ስራ ትይዛለህ። እኔ ቱ ጌታ አልቀባኝም ብለህ ተናገርክና እዛ ስፒከሩ ስር ያለው ሰውዬ ቁም እስቲ። አንተ እንኳን ደህና መጣ። አሜን። ሳይወድ በግዱ ነገረ ሰላም ይሆናል። አሜን። አሁን እማወራችሁ ነገር አሁን የምነግራችሁ ነገር ይህ ሰው በእኔ ጫማ ቆሞ ቢያይ፣ እኔ ያየሁትን ቢያይ የምትሉ ሰዎች ካላችሁ፣ ለእናንተ ነው። ይህን ሰው አሁን መንፈስ ቅዱስ ሪፕሊክ ያደረገልኝ በብዙ ሁኔታ ውስጥ የምታልፉ ሰዎች ልትኖሩ ትችላላችሁ። አሁን አሁን አሁን ግን እኔን እያወራኝ ያለው የእግዚአብሔር መንፈስ ይሄ ሰው ካለበት ሁኔታ የሚበልጥ ሁኔታ ውስጥ ያለ ሰው የለም። ትክክል ነው ማውራው ነገር የመጨረሻ ቀን ነው። የመጨረሻ ቀን ነው። ያው ለእግዚአብሔር እንዲህ ይላል፣ በውሃ ውስጥ ቢሆን አሳልፈሃለሁ፣ በእሳት ውስጥ ቢሆን አሳልፈሃለሁ፣ በየትኛውም በማይመች ሁኔታ ውስጥ በታምራት አሳልፈሃለሁ አለኝ። አሜን። እግዚአብሔርን ትወደዋለህ በጣም እግዚአብሔርን በጣም ትፈልጋለህ በጣም በጣም በዛው ልክ ደግሞ ጠላት በጣም አንተንና ነገርህን ይዟል። ምንም ነገር የለም። ይው በደንብ ስሙኝ። ስራው ተመትቷል፣ ጤናው ተመትቷል፣ ሰላሙ ተመትቷል፣ ደስታው ተመትቷል። እኔ ደግሞ እንደ እግዚአብሔር ነቢይ አይኑ እንደተከፈተለት ሰው ልቡን በእግዚአብሔር እንደተደገፈ ሰው ወደ አንተ ቤት በጌታ መንፈስ ገብቼ ሳይ ዛሬ ምንም አይነት ሁኔታ ውስጥ ልትሆን ትችላለህ። ነገር ግን ምድር የሚያሳርፉ ልጆች አንተ ቤት አሉ። አሜን አሜን። ምድር የሚያሳርፉ ልጆች እውነት አንተ በዘመን ለብዙ ሰዎች አንድ ሁለት ብለህ ቆጥረህ ገንዘብ ሰጥተህ ታውቃለህ። ለብዙዎች አንተ በዘመን ብዙ ሰው ቀጥረህ ከስርህ ነበረ ነበር። ብዙ ሰው ቋሚ አስር ሰራተኛ ነበር። በዘመን ሰው ሲቸገር ማየት አትፈልግም ነበር። አሁን አንተ ትቸገራለህ። መቸገር አደለም የሚገርመኝ፣ ትናንት ብዙ ሰው ቀጥረህ የነበርክ ሰውዬ ዛሬ አንተን የሚቀጥር ሰው እንኳን ጠፍቶ የለም። ቁጭ ብያለሁ፣ ስድስት ወር አልፎኛል። እግዚአብሔር ይኸውልህ፣ ፊትን ያዞር ያዞርከውን ፊት ወደ እኔ ከመለስክ አለ በወራቶች አይደለም የምነግርህ፣ ትንቢት በሳምንታት አይደለም፣ በቀናት ነገሮችን እቀይራለሁ አለኝ እግዚአብሔር። ከነገው ቀን ጀምሮ ባርክሃለሁ አለኝ፣ አስገርምሃለሁ አለኝ። ሰዎችን አትፈልጋቸውም፣ ይፈልጉሃል። ፀሐይ የምትባል ሴት ታውቃለህ? የባለቤቴ እህት ናት። የባለቤት እህት እህት አሰገደች ማነች? ባለቤቴ ናት። ሰብሬዋለሁ። አሜን። ሰባት ቤተሰብ ያለው ሰው ታውቃለህ? እኔ እራሴ ነኝ። ገባው ቤት አሜን። ወንጌል የሚል ስማየው ልጄ ናት። ባርኮት የሚል ስማየው ልጄ ናት። ምህረት የሚል ስማየው ልጄ ናት። ቃል ኪዳን የሚል ስማየው ልጄ ናት። ለዚህ ቤት መዳን ሆነ። ሳረ ግዛው ማን ነው? አባቴ ነው። ሰይፉ ማን ነው? እኔ ነኝ። መካኒክ ሰው ማን ነው? እኔ ጩና። አሜን። እግዚአብሔር ያሳርፈሃል። አሜን። እግዚአብሔር እንደዚህ ያለ በዚህ ስም ላይ ሳይፉ በሚለው ስም ላይ የተሰራውን የደብተራ ስራ ፍርሻለሁ። የጨለማ ስራ መጥቻለሁ። ከዚህ ቀን ጀምሮ አትፈልጋቸውም፣ ይፈልጉሃል። አትከተላቸውም፣ ይከተሉሃል። ደጆች ሁሉ ተከፈቱ። አንተ ግን ወደ እግዚአብሔር፣ አንተ ግን ወደ አምልኮ፣ አንተ ግን ወደ ጸሎቱ። ተፈጸመ። ቁጭ በል። አሜን። ማታ እንደገባው ሩብ ከዚህ እንዲሩክ ተደወለ። ማታ እና አንድ የሆነ ባለ ገራጅ አለ፣ የራሱ ማሽኖች ያሉት ባትለሜራ የለውም። ትገባለሁ የተባልኩ እንዴ ገባለሁ። ሼር ትገባል? አዎ ገባለሁ። አገናኙኝ አልኩ። ሐሙስ ሄድኩኝ። ሐሙስ ተነጋገርኩ። ወጣት ልጅ ነው ወደ ሳሉ ቶታል ጋር እስከ አባተር ሎደር ግ የራሱ አሉ ሌላ ይሰራ እኔ ደግሞ የራሴን ደንበኛ ምጥቼ እሰራለሁ አልኩት። በቃ ያገኘን ወጪ እናወጣለን ሼር እንሰራለን አለ። እሺ አልኩና ከዛ ራሱ ሳንቲም የለኝም ጋባው ይዛን ጊዜ በኋላ ተነጋገርን። ሄድኩኝ ደንበኛዎችን ደግሞ ደዋወልኩ። ሁሉም እንመጣለን ነው በጀ በአንዴ አይመጣልህም ሰው ጌታ ሆይ ምን ትላለህ? እንግዲህ የእግዚአብሔር ባሪያ ተናግሯል እንግዲህ አልኩኝ። ቅዳሜ ቀን ተደወልና ከናዝሬት አላቀው አያቀኝም ሙሉ ስፖንዳ ተሳቢ ዶል የሚባል የጀርመን ተሳቢ ነው። ቻንሲ ማስረዘም ስድስቱን ሰባት ሜትር ተኩል ማድረግ ስፖንዳ በአዲስ ሰብረ ስፖንዳ በአዲስ ደብላክስል ማድረግ ስራ ልኝ አለ። ሁለት መቶ ሀምሳ ሺህ የእጅግ ክፈል እቃውን አንተ ግዛ አልኩት። ሁለት መቶ ልክፈል አለኝ። እሺ እና ሃሌሉያ። ከዛ እሱ አመጣ። ልክ እሱ ውርለታ መኪናው መጣ፣ አስገባው። ሰኞ አንድ አስር ሺህ ብር ስጠኝ አልኩት። ቀብድ ኤሌክትሮድ ምናምን ምናምን ግዥ የገባው ስራውን ጀመርኩ። ሰኞ ከሰዓት በኋላ ደግሞ አንዱ ደወለና ደብል አክሰል አርግልኝ ብሎ ደግሞ ድጋሜ ደግሞ ሌላ ተሳቢ ደግሞ መጣ። ክብር ለጌታ ይሁን። አሁን ሌላም አንድ ሎቤድ ረጅም 12 ሜትሩ ጅቡቲ የሚሰራ ወደ ቲሞኒ ይቀይራል ወደ ተሳቢ ማለት ነው። እሱ ራሴ ነው የምሰራው። እሱ ደግሞ ትሰራልኝ ያለ አለ። ወደ 300 ሺ ብር ነው። ከዚህ በኋላ የሚቆም ነገር የለም። ክብር ለኢየሱስ ይሁን። እግዚአብሔር ይችላል። እግዚአብሔር እዚህ ቤት አለ። ምንም እዚህ ቤት ውስጥ የሚሸቃቀጥ ነገር የለም። እኔ መስክሬ አላቅም። የትም ቦታ እንደዚህ ቆሜ አላቅም። እውነት አላቅም። ጌታ ምስክሬ ነው። ብዙ ብዙ ታላላቅ ቦታዎች ሄጃለሁ። ከችርቸራ ውጪ እግዚአብሔር መስክሬ በድፍረት እናገራለሁ። ጌታ የላቸውም። አንተ ግን ጌታ እዚህ አቁሞ ነቢያቶችን እንዲደርድረህ በኢየሱስ ክርስቶስ እያንዳንዱ ነቅለት ታወጣለህ። እግዚአብሔር ይሄን በአንተ ይሰራል። እኔ አምኜ ነው የምናገረው። እውነት ይሰራል። ብዙዎች የማይሆን ይሆናል። እማሌዶን ትሄዳለህ። የማይከፈት ብር ተከፍቷል። እቤት ስገባ ባዶ ለቅሶ በጣም ያሳዝናል። ልጆቼ በእግራቸው ምን ያህል ኪሎ ሜትር ነው እንደሚመጡ እኔ እነሱን ሳይ ምን ያህል እንደማለቅስ፣ እነሱን ከሸኙ በኋላ ተመልሼ ቤት ገብቼ ምን ያህል እንደማለቅስ ጌታ ያውቃል። እና እግዚአብሔር መልካም ነው። ከእግዚአብሔር ጋር መጣበቅ መልካም ነው። እና እግዚአብሔር ይህንን ሰው ስለሰጠን እግዚአብሔርን አክብሩልኝ። ልጆቻችሁን አንሱ። በምንም ሁኔታ ነገር የተያዘባችሁ በጌታ በኢየሱስም የተከለከላችሁ የዘገየባችሁ፣ በእውነት ይሄ ሳምንት ሳያልቅ ያልቅ ደግሞ በሚቀጥለው ሳምንት እግዚአብሔር ያስገርምሽ። እግዚአብሔር ያስደንቅህ። የልጅነትሽ አምላክ እግዚአብሔር፣ የልጅነት አምላክ እግዚአብሔር፣ የልጅነት አምላክ እግዚአብሔር። እጅ በአፍ ያስጭናቸው። እጅ በአፍ ያስጭነን። አንዱኝን የመጣሁት እዚህ አሁን ደግሞ አራት ሰው ይዤ መጥቻለሁ። ቤተሰቦችን። አዎ እስቲ ቆሙ። ቤተሰቦቹ እንዴ፣ እናንተም ከእሱ ጋር የመጣችሁት ጋብዣቸው ነው። እነሱ አሁን የሚያወራውን የነበረበትን ችግር ምናምን ታውቃላችሁ። እነሱ ጋር ወረድ መሄድ አቆም ያለው ምክንያቱም ቤት ውስጥ የሚበላ የለም፣ የሚጠጣ የለም። ልጆቹ በእግራቸው ትምህርት ቤት የሚሄዱ ቂሊንጦ ነው የሚማሩት እና ለምን አትመጭም ብላህቴ ስትለይ አልመጣ ምናት አለው። ለምን ማየት አልፈልግም፣ እን ባይተናነቀኛል። ምክንያቱም ምክንያቱ ብዙ የረዳ ሰው ነው ብዙ ያደረገ እንደውም አልተናገረም አልተናገረም እንደውም ያለው ነገር በጣም የሚከብድ ነበር ማለት እነሱ ደበቅን ብለው እንኳን የምናየው ነገር በጣም የሚከብድ ነው እና ስራ ቦታ ሄዶ አምስት ብር መመለሻ አጥቶ በእግሩ ረጅም መንገድ ሲመጣ በጣም ያሳዝናልኝ። ራሱ የምናየው ነገር እግዚአብሔር በአንድ በዚሽ ጊዜ ውስጥ ደግሞ ያደረገው ነገር ማለት ከአንድ ሳምንት በፊት የሚበላ ነገር ምናምን ነገር ምን ይበላ ተብሎ ሲፈለግ ሱቅ እንጀራ ስንጠይ ከለከሉ እንዱቤ ና እና እግዚአብሔር በአንድ ሳምንት ውስጥ ምን ያህል ታላቅ ነገር እናደረገል መጀመሪያ ልጅ ከቃሌ ጀምሮ እስከ መጨረሻው ልጅ እስከ አቤኔዘር ድረስ ልባርካቸዋለሁ፣ ለበረከት አደርጋቸዋለሁ። ጉልበትህን ከሰጠኸኝ ጊዜህን ከሰጠኸኝ ዘመንህን ከሰጠኸኝ አላሳፍርህም። ታውቃላችሁ፣ ስታጡ ነው ወዳጅ የምታጡት እንጂ ስታገኙ ሳር ቅጠሉ ነው የሚዛመዳችሁ። ልብ አድርግ እንደ ትልቅ

የተጎዳው ነገሮች የተበላሹበትም ከዚህ አንጻር ስለሆነ፣ እሺ፣ እግዚአብሔር ጥበብና ማስተዋልን ደግሞ ያብዛልሽ፣ በክርስቶስ ኢየሱስም የሰማይ አምላክ እግዚአብሔር አይምሮህን ይባርከው፣ የእጆችህን ስራ ይባርክ፣ በነገር ሁሉ መከናወን ይሆንልን። አሜን። በጥበብና በሞገስ ተመላለስ። የታላላቆችን ፊትና ልብ እግዚአብሔር አሳልፎ ይስጥ። አሜን። አብ ወልድ መንፈስ ቅዱስ፣ ስላደረከው ነገር ሁሉ እናመሰግናሃለን። አሜን። ደግሞም በናዝሬቱ ጌታ በኢየሱስ ክርስቶስም የሚረዳ ጸጋ የሚረዳው መንፈስ በጌታ በኢየሱስ ስም ለወንድሜ አቅም እንዲሆነው ለዚች ብላቴና አቅም እንዲሆን በጌታ በኢየሱስም ፀለ ጸለይ በተሰጠኝ በልጅነት ስልጣን በላይ ላይ ባለው በነቢያት መንፈስ እግዚአብሔር አምላኬና መድኃኒቴ ሆይ ከማይቋረጥ ምንጩ ጋር አገናኘ፣ የብልጥግና መንፈስ ያገኘ በኢየሱስ ስም አሜን። እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ከዚህ ቅባት የተነሳ ወደ ነገሯ ወደ ክብሯ በጌታ በኢየሱስም ወደ አየህላት መፍጠን ይሆንላት ነገርሽ ሁሉ ወደ መከናውን ይፍታል። በኢየሱስ ስም አሜን ተፈጸመ።